ኤኮንን አሰርቼው ነበረ ማስታወቂያ አሰርቼው ነበረ ሰው ሁሉ ገርሞት ራሱ ይሄ ነገር ኢትስ ኖት ሪል አይደለም እንዴት ኤኮን ይሰራል አለ ፎቶሾፕ ተደርጎ ነው እሱን የመሰለ ሰውዬ ባለ ሀብት እንዴት ነው አንድ ፍራሽ ማስታወቂያ ሊሰራል የሚችለው ግን ያልኩት ነገር ምንድን ነው አላማ ላይ የሱ እና ከይቅርና ኢትዮጵያ ከአፍሪካ የሚታወቅ ብራንድ መውጣት አለባት

እና እሱም ይፈልገዋል ያንን ነገር። እና ብዙ አፍሪካኖች ብዙ ኢትዮጵያውያኖች ይፈልጉታል እንዳልኩሽ። ደግሞ አንዳንድ ሰው ከመካከል ኦልዌይስ አለ መልካም ነገር ማይፈልግ። አስ ሎንግ አስ አስተዳደግሽን አካሄድሽን ካወቅሹ ያ ነገር ኢቨንቹዋሊ ያሸንፋል ብዬ አስባለሁ። ሰላም እንዴት ናችሁ? በግሬትነስ ስኩል ስር ከሚሰጡት ስልጠናዎቻችን መሃል የመሰረታዊ የንግድ ስራ ስልጠና ነው። ይሄ ዝግጅት ወይም ትምህርት እኔ ካለፍኩበት የንግድ ህይወት በተለይ ደግሞ በጣም ተቸግሬ ካለፍኩባቸው ሂደቶች ተነስቼ ነው ክሬት ያደረኩት። ለብዙዎች በተለይ ደግሞ ንግድ ለመጀመር ለሚያስቡ በጣም ይጠቅማል ብዬም አምናለሁ። አሁን እየወሰዱ ያሉ ተማሪዎቻችንም ይህንን ነው የሚነግሩን። ስለዚህ ለመጀመር ለመግባት ወደ ንግድ እያሰባችሁ ከሆነ ወይም ደግሞ ጅማሬው ላይ ካላችሁ፣ እዚህ ትምህርት ውስጥ ያሉት እውቀቶች በጣም ያግዛሉ፣ ሂደቱን በጣም ቀላል ያደርጋሉ። ሙሉ መረጃውን በምናስቀምጠው ስልክ ማግኘት ትችላላችሁ።